ኮሪደር ልማቱ ላይ የሚደርሱ የትራፊክ አደጋዎች ቅጣታቸው ከፍ ብሏል። ቦሎ እዚህ አዲስ አበባ መቶ ታድሶ ይላክላቸዋል። መኪኖቹ ሳይመጡ በቸልተኝነት እያለፍናቸው የሚደርሱ አደጋዎች እንደ ሀገር በጣም ትልቅ ውድመት ነው እያስከተሉ ያሉ። አሁን ግን ከተማችን ውስጥ የምናያቸው የደህንነት ቀበቶ፣ በተለይ የህዝብ ትራንስፖርት ላይ እንደ ጋቢ ጣል የሚደረጉ ናቸው። ህዝብ ትራንስፖርት አሽከርካሪ ሾፌር በእጁ ስልሳ ወይ ሃምሳ ሰዎች ነፍስ ህይወት አለ ቶሎ ለመድረስ ህይወትን ማጣት አለ አይደለ? በአካል መተው የጉዳቱን መጠን መንጃ ፈቃድ የሚያወጡ ሰዎች ትንሽ ፍርሃት ይጭራሉ። ግን እነዛ መኪናዎች ጋራዥ ገብተው በሚወጡበት ጊዜ ተገቢውን ጥገና ተደርጎላቸው ነው ወይ የወጡት? ትክክለኛውንስ ማቴሪያል ተጠቅመዋል ወይ? ማህበረሰቡ ግንዛቤ እንዳገኝ ከማድረግ አንጻር የአመለካከት ለውጥ ለማምጣት የግንዛቤ ማስጨበጥ ስራ መሰራት አለበት። እኛ በፍጥነት ላይ እንደነበር መኪናው መቆሙን አላወቅንም፣ ሄደን መኪናው ላይ ወጣንበት አጋጣሚ ነበር።